ሕማማት ነው። እንግዲህ ሕማማት የሚባለው ቀን ከሰኞ ከወሳኤና ወሳኤና በዋለበት እሑድ ሰኞውን ቀጣይ ሰኞውን ጀምሮ ሕማማት ይባላል እና ሰኞ መርገመ በለስ ማለት በለስ የተረገመበት ማለት ነው። ለምን በለስ ተረገመ ስንል አዳም የሞተው እንግዲህ ጸበለስን ቆርጦ አትብላ የተባለውን ዕፀ በለስ ቆርጦ ነበር በገነት። ስለዚህ አሁን ኢየሱስ ክርስቶስ በአንፃረ በለስ ረገመ አለ ኃጢአት። በበለሱ አንጻር ኃጢአትን ረገማት ነቀላት ማለት ነው። አሁን በለሱ ተረገመ ስንል በለሱ እንጨቱ አይደለም፣ ኃጢአት የመጣበትን ነቀለው ነው። አሁን ሞት የመጣው በዕፀ በለስ ስለሆነ ህይወት ደግሞ እንደገና የመጣው በዕፀ መስቀል ነው። ገነት የተዘገበው በእፀ በለስ ነው። የተከፈተው ደግሞ በእፀ መስቀል ነው። እፀ መስቀሉ ክርስቶስ የተሰቀለበት ነው። እፀ በለሱን ሕዋን የቆረጠችው ማለት ነው። ስለዚህ አሁን እፀ በለሱ መረገን ነበረበት ማለት ነው። እና ሳግን ቀረ። አሁን በለስ የተባለ ቤተ እስራኤል ነው ባጭሩ ማለት ነው። ቤተ እስራኤል በለስ ዘይ ቤተ እስራኤል እምንቱ። የተወለደው ከእስራኤል ነው። ኢየሱስ ክርስቶስ ከእስራኤል ወገን ነው። ነገር ግን እስራኤላውያን ደግሞ አልተቀበሉትም ሰቀሉት እንጂ አሳልፎ ሰጡት እንጂ አልተቀበሉትም፣ ማለት ነው። ስለዚህ ያ መርገመ በለስ ይባላል። ይህ ማሞ መጀመሪያ ማለት ሰኞውን